መቃታሚ የተገኙት እንዴት ነሽ? ስትይኝ እግዚአብሔር ይመስገን ብዬ አላውቅም ነበር አለው። ደህና እግዚአብሔር ይመስገን ማለት ጀምርኩ። እግዚአብሔር እንዳላሳየ ማንም ያልሰሞና ያላየው የማርታ ጎይቶም ትሞታለች፣ የመዳን ተስፋም ሀምሳ ሀምሳ ነው ተብሎ በጤና ሐኪሞች ተወስኖባት ዳግም እግዚአብሔር በክብር ያቆማት ሁለተኛ ዕድል የተሰጣት ደግ ነፍስ። ለመሆኑ ማርታ ጎይቶም ለአንድ ዓመት ከስድስት ወር አካባቢ ከሚዲያ አጠፋት ምንድን ነው ይሆንላትን? ስትናገርስ ለምን አለቀሰች? በጋራ እንቀኘዋለን። አማራ ክልል ክልላችን ነው። አማራ ህዝባችን ነው። ምንም እንቆጣጠረው የለም። አብረን ይኖር ነው፣ አብረን የታገል ነው፣ አብረን እንኖራለን። የደህንነት ጓደኛዬ አዎ፣ ወንድሜ ለማ መገርሳ ኢትዮጵያን እንድሸልመው እንድትፈቅዱልኝ። እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያለው አይመስለኝም። ስልጣን ተራ መሆኑንም እኛን ለመጀመሪያ ጊዜ በኢትዮጵያ ታሪክ ያሳየን ወጣት ኢትዮጵያውያነት ነው። እኔ ትናንት ለዶክተር አብይ የራስን ስልጣን አሳልፌ ሰጥቼው ዛሬ የሰጠሁን ብድር መልስልኝ ልለው ነው። በመጨረሻም የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ በህይወት መኖራቸውን የሚጠራጠሩ በርከት ያሉ ድምፆች እየተስተጋቡ ባሉበት አሁን በዚህ ሰዓት የቀድሞ የቅርብ ወዳጃቸው አቶ ለማ መገርሳ ጉዳዩን ይፋ በማድረግ ስለ አብይ ክሎን በመናገር ወሳኝ የተባለ መልእክታቸውን አስተላልፈዋል። ለመሆኑ አቶ ለማ መገርሳ ምናሉ? በጋራ እንቃኘዋለን። እድልህ እንዴት አትጠቀም፣ እድልሽ እንዴት አትጠቀም። ይሄ ይሄ ኧረ ፋራነት አይደለም። ዘሬ ላ ጉደባ አሰው ባ ማላልያ ላ ጉደባ እሽያዶናን ወትያ አባ እኔ በጣም በህይወቴ፣ ታውቃላችሁ ከኖርኩበት ዘመን ሁሉ በጣም ፕራውድ መሆንበት የምኮራበት ይሄ ዘመን ነው። ለእውነት የኖርኩበት ዘመን ነው። ምንስ ብሆን ጌታን እዚህ እንደውም መንገድ ላይ ስወድቅ ሰላሙ አለኝ፣ ፍቅሩ አለኝ። በመጨረሻም በዩጩፋና በዘርፌ መካከል የተደረሰው ስምምነት አለመፈጸሙና ሌሎችም በርካታ ነገሮች ተዳምሮበትን ነገሩ እንዲካረር ያደርጉት ይመስላል። በዚህም ዘርፌ የቆረጠች ትመስላለች። በእምነት ውስጥ ከቆየችባቸው ካለፉት ዘመናት በላይ አሁን በእግዚአብሔር ስም የሚነግዱትን አስተኛ ነቢያቶች መታገል ላይ ጀምር ያሉ ትለናለች። በዙሪያም መረጃዎችን እንለውጣለን። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መደን ለሚትምስግነውን በዘርቆታችን እጅግ በጣም አዝናኝና እና ቁም ነገር አዘል ቪዲዮዎችን እየላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ ኧረ፣ እኔ ይኸው ሌዊ ፊልድ ፊት ከመጣሁ ቆይቻለሁ እኮ። አንተ የቱ ጋር ነህ ደር? እሺ አለው እኮ የቱ ጋር ነች? ፍቅር እኮ እዚሁ ሌዊ ፊልድ እኮ ነኝ። የቱ ጋር ነህ አንተ? እኔም እኮ ሌዊ ፊልድ እኮ ነው ያለው። እሺ፣ እዚህ ጋር የሆነች ዘብራ እየተሻገረች ያለችው ማዘር፣ ትታይሻለች? ኦኬ፣ እኔ ነኝ እኮ። አይቻለሁ። ና ና ና ና፣ አይቻለሁ። ና ና። ምን ሄሎ ሶሻል ሚዲያ ላይ በኢፌክት እና በሜካፕ የተሽቀረቀረችውን ሴት ፕሮፋይል አይተ ማገዶ ፈጅተህ ተጀናጅነ ስታበቃ እና በአካል ለመገናኘት ተቀጣጥረ ፕሮፋይል ላይ ያየከውና መሬት ላይ ያለውን እውነት ስትመለከት ቢላክ እግሪ አውጭኝ ቅደደው። ወደ ቁም ነገሩ ስናልፍ በራስ ተፈጥሮ ኩራ ወይም ኩሪ። አይ እያስመሰልኩ ኖራለሁ ካልሽ ካልክ እውነታው የወጣው ቀን እንዲህ እንደ ዩዜን ቦልት ትፈተለካለህ። ኦክሲጅን ብዙ አለ። ስለዚህ ያው ኦክሲጅኑ ቶክሲክ እንዳይሆን አባዬ ቀይረው። ዜና እንዳያምልጥ ቦምባስቲክ መርዝ የበዛበት ጋዝ ነው ነው ዛሬ ዋና ስቴጆች አሉ ነው የሚገባ ኤ አይ አንደ ህይወት ላይ ለሚለግመው የሰዎች አዋቂነት የሱን አላዋቂነት ገልጦ እንዳያሳይበት ለሚሰጋው ለዚያ አሁን ለዚያ ሰው ቆርጠ ላክለት ጋሼ። በመገረም ልጁን እያደነቁ ቴሌቪዥን እንዳይኮመኩሙ አድረጋቸው እኮ። አንዳንዴ በህይወት አዋቂ ስትሆን አላዋቂዎች የእነሱን አላዋቂነት እንዳትገልጥባቸው ሲሉ ይጠሉሃል አንዳንዴም ደጋፊ የምትረዳ ስትሆን እጃቸውን የማይዘረጉ ስስታሞች ይጠሉሃል አለም እንዲህ ናት በሁለት አይነት ሰዎች የተሞላች ወዳጅ መልካም ነገር ጎልቶ እንዲወጣ ስራ ካልሆነም ከዚያ ነገር ተምረ አትርፍበት እንጂ አትመቀኝበት መልእክቴ ነው ነው ራሴን ሆስፒታል ያገኘሁት ታምሜ በቃ ብቻ በጣም ይሄ አንዳንዴ ኢሞሽናል ላሉን ስለሚጠነቀቅ ነው፣ እንደዚህ ነው። በሀገራችን የፊልም ኢንዱስትሪ ውስጥ አሻሯን በማሳረፍ የማይረሱ ስራዎችን ሰርታ ካለፈች አርቲስቶች መካከል አንደኛዋ ተወዳጅዋና መልከ መልካማ ማርታ ጎይቶም ናት። ማርታ ጎይቶም ከሌሊቱ ስድስት ሰዓት የተሰኘውን ፊልም በተሳካ ሁኔታ ብታጠናቀቅም በሰዓቱ የህክምና ክትትል ታድርግ ነበር እና የምትወስደው መድኃኒት ከልክ በላይ እንድትወፍር አድርጓት ነበር። ታዲያ የፊልሙ ምረቃ ጊዜም እሷ ያለ ፍላጎቷ በጓደኞቿ ግፊት ወደተዘጋጀው ፕሮግራም ታቀናለች። ፕሮግራሙም በተሳካ ሁኔታ ተጠናቀቀ። እሷም ወደ ቤቷ በሰላም ተደረገባች የሆነ በሰዓታት ውስጥ ብዙዎች ስለ ፊልሙ ምረቃ ብሎም ስለ አርቲስቶቹ አቋም በተለይም የማርታ ጎይቶም ስምና ፎቶ በተለያዩ ሶሻል ሚዲያዎች ላይ በመነሳት ጉዳዩ ቫይራል ሊወጣ ቻለ። ብዙዎችም ማርታ ያርት ቁንጮ፣ እንወድሻለን፣ በርችልኝ ሲሉ ሀሳባቸውን ቢገልጹም ጥቂት የማይባሉት ደግሞ ማርታ ገንዘብ በዝቶባት ቱርኬዳ ሰርጀሪ ተሰራሽ ሲሉ ባልዋለችበት ባልተገኘችበት ቦታ ወስደው ለመወፈረው ምክንያት ሰርጀሪው እንደሆነ በሙሉ እርግጠኝነት ሆነው ተናገሩ። ጀሎቻቸውም እንዴት እንዲታድርጋለች እራሷን የማትፈራ ሲሉ የራሳቸውን ገመና አደብቀው ምንም ባላዩበት ፈርደው ለፍራጅ በመስጠት ለአንድ ሰሞን ሲዘነጥሉ አትከረሙ። ይህ የሚሰነዘርባት የጥላት ፍላጻ የበዛባት ማርታ ጎይቶምም ሕመሙ ተዳምሮባት ከአቅሟ በላይ ሆነና በአምቡላንስ ተጭና ሆስፒታል ትገባለች። መቀታም የተገኘሁት ምንም አይደለም። መዝሙር ከፍቼ ነው የምተኛው። መዝሙር ከፍቼ ነው የምነሳው አስባችሁታል። ግን የጤና ባለሙያ ታማችሁ በተኛችሁበት መጥቶ ለቤተሰቦቻችሁ ልጃችሁ ከንቧ ላይ የሚኖር ተስፋ 50 50 ነው ሲል፣ ይህ ከመርዶም በላይ እጅግ በጣም አስደንጋጭ ነበር። ይህ በእንዲህ እንዳለ ሆኖ ግን ማርታ ከእንቅልፏ ስትነቃ ማታም ስትተኛ የዳዊት መዝሙርን በስልኳ የከፈተች ታደምጥ እንደነበር ተናግራለች። ጻድቁ ዳዊት በገናውን በምስጋና ሲያነሳ ደዌ የነበረባቸው ክፉ መናፍስት ያደረባቸው ሰዎች ከህመማቸው ይፈወሱ ነበር። በዚህ አጋጣሚም የዳዊት መዝሙርን ያልተጠቀማችሁበት ሰዎች ተጠቅሙበት፣ ልላችሁ ወዳለሁ። ብቻ ነገሮች ተቀየሩ። እንዴት ነሽ ስትኝ እግዚአብሔር ይመስገን ብዬ አላውቅም ነበር አለው። ደህና እግዚአብሔር ይመስገን ማለት ጀመርኩ። እግዚአብሔር እንዳለ ያሳየኝ ስለዳንኩኝ ማርታ ጎይቶም ተናገረች። ህይወት እኔ እንዳሰብኩት ሳይሆን ባላሰብኩት መንገድ ይዛ ነጎደች። ይህ በህመም የነበርኩበት ወቅት ከፈጣሪ እንዲሁም ከእናቱ ከመቤቴ ብሎም ከቅዱስ ጋሉ ጋር ይበልጥ እንድቀራረብ በረ ከፍተልኝ ነው። በፊት ላይ እንዴነሽ ሲባል ደህና ነኝ አለው ነበር የምለው በራሴ ራሴን ያኖርኩት ይመስል ነገሩ። ግን ወዲነው እግዚአብሔር ካልፈቀደ በቀር አንድ እርምጃ መራመድ ያሰቡትንም ማሳካት እንደማይችል ተገነዘብኩ። አንዳንዴ ፈጣሪ እኛ ልመለስ አልሰማያለ ልጆቹን በህመም አቅርቦ ሩሩ ደግነቱን ሩሩነቱን እንድናይ ያደርገናል ስትል ትናገራለች። እኔ ጉንፋን አሞኛል እኮ እኔ እኮ ምንም በራሴ የምነሳ በራሴ የምበላ በራሴ የምጠጣ ነበር የሚመስለኝ፣ ግን አይደለም፣ ልክ አይደለም። ማርትዬ እግዚአብሔር በተናገሩች ፊት በምሕረቱ ጎብኝቶ ዳግም በሞገስ ስላቁመሽ ደስ ብሎኛል። ከዚህ በኋላም ዘመንሽ በምስጋና የተሞላ እንዲሆን ተመኘው። እድልሽ እንዴት። ዘርፌ ቀድሞ ከዩ ጩፋ ጋር የነበራትን ቆይታ የተመለከቱ ሰዎች እንዲህ ሲሉ ያንሾካሾኩባታል። ሚስጥሩ ሳይገባቸው ተሸወደች። ዛሬ ድረስ ከሱ ጋር አብራ ብታገለግል ኖሮ ሀብታም ትሆን ነበር። ተሸወደች። ፋራናት እንዴ! ቆይ ምን ነክቷት ነው? ሲሉ ለሚያወሩባት ሰዎች የሰጠችው ምላሽ ብዙዎች ታዳሚዎችን አስገርሞ አልፏል። ጅን ነው የምትመስለው ለሚያዩ ሁሉ ፋራ ነው የምትመስለው። ለምን እድል እንዴት አትጠቀም፣ እድልሽ እንዴት አትጠቀም። እውነት ፋራነት አለ። እኔ በጣም በሕይወቴ ታውቃላችሁ ከኖርኩበት ዘመን ሁሉ በጣም ፕራውድ የምሆንበት የምኮራበት፣ ይሄ ዘመን ለእውነት የኖርኩበት ዘመን ነው። ዘርፌ አሁን ያለችበትን ሰዓት የምኮራበት ጊዜ ለእውነትም የኖርኩበት ስትል ትናገራለች። በዚህ ንግግሯም አሁን ያለችበት የምንፍቅና አካባቢ በሐሰተኛ ነቢያቶች የታጠረና የተከበበ በርካታ ምስኪኖችም በነፍስም በስጋም የሚጎዱበት እንደሆነ ያስተዋለች ይመስላል። ዛሬ መኪናና ቤት እንዲሁም አካውንታቸው በገንዘብ እንዲሞላ ፈልገው በየአዳራሹ የሚርመጠመጡትን ቤት ይቁጠራቸው። እዚህ ቢዝነስ ውስጥ ዓመታትን በመቆየት ብዙ ጥሪት ማፍራት የቻለችው ዘርፌም አሁን ነገርየው ሰላም ያሳጣት ይመስላል። ለዚህ

እያችሁ አርፍዳም ተጠቅማም ቢሆን ሁሉም ነገር ከንቱ የከንቱ ከንቱ መሆኑን ተገንዝባለች። ይህ የሰሞኑ ንግግሯ በርካታ ሐሰተኛ ነቢያቶችና ፓስተሮችን በዘርፌ ላይ በቁጣ እንዲነሱባት ያደረገ ሲሆን ዘርፌም እውነትን ይዤ ለምን ጎዳናም ቢሆን አልወጣም ስትል እንዲህ ተደምጣለች። ምንስቦሆን ጌታ እዚህ መንገድ ላይ ስቦወድቅ ሰላሙ አለኝ ፍቅሮ አለኝ ዘርፌ በቸርች ለሚገኙት ምዕመናን እያለቀሰች እውነትን ከመናገር ወደ ኋላ እንደማትል እና እነሱም ይህንን ትግሏን በመቀላቀል በክርስቶስ ስም የሚነግዱትን እናስቁማቸው ስትል ተማጽናለች። እኔም ለእናንተ እንዲላለው የምሕረት ጌታ በብርሃኑ እንድትመላለሱ እርሱ ይርዳችሁ፣ የተሸፈነውንም አይናችሁ ይግለጥላችሁ። የመጨረሻው መልእክቴ ነው ነው አማራ ክልል ክልላችን ነው። አማራ ህዝብ ህዝባችን ነው። ምንም የምንቆጣጠረው የለም። አብረን ይኖር ነው፣ አብረን የታገል ነው፣ አብረን እንኖራለን። የእኛ ሀገር ፖለቲካ ጥሩ አይደለም። የኛ አገር ፖለቲካ ሸር የተሞላበት ፖለቲካ ነው። እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያለው አይመስለኝም። 2017 ላይ የራሴ ሁለት ስራ ነበረኝ። አሁን እግዚአብሔር እየመሰገን አንዱን በግብር ምክንያት ዘግቼዋለሁ። አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው እኔ አባይ ሲገደብ ተገድቦ ሲያልቅ እንኳን ደስ ያላችሁ ኢትዮጵያውያን ብለው ቲቪ ላይ ያየናቸውን ናቸው። ዶክተር አብይ አህመድ አይመስሉኝም። ጠርጥሩ፣ ሁናቴ ነው። ኤአይስ ቢሆን እንዴ? እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን እንዴ? ወጣቱ ከአገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ ሁለት አመት፣ እሺ በቃ በግርም ቢሆን ሞክራለሁ ሲል ጦርነት ስንን ስንል አትወጡም። እሺ የት እንኖር? እንስራ አትሰሩም። እንዴ የት እንሂድ? እኔ በግሌ እኔ እንደ አንድ ማርያም ዶክተር አብይ አህመድ እባክትን፣ እንደው ስሙ አንድ አንተ አንድ አንቱን ብለህም አትፍረድብኝ፣ ግን ስማኝ አንተ እኮ ስትሾም ማለት ነው ማለት እርስዎ ሲሾሙ ከእናቶቻችን ጋር እኔ ነኝ ማገበው እኔ ነኝ ማገበው ብለን እኮ ተጣልተናል። በጣም መልካም ከመሆኑት የተነሳ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆንንም። አሀ ልጆች አሉን በምን እናሳድጋቸው? ዲያራ መኖር አለመኖራቸው ይጣራሉን። እንደ ወጣቱ እየሞተ ነው ማርያም እየኖሩ አይደለም። አረ መንግስት እንደ አረ ለወጣት እዚያን ተው፣ ግዴለህም ተው። አገር ሊገነባ አይችልም። እና በርጩ መረታው ነውና በርጩ በርጩ ሆጂ ለማ መገርሳም ተናገሩ። በርጩማም ሲሉ የሚጠሩት የስልጣን ወንበርን ሲሆን በርጩማ ላይ መቀመጥን እንፈቅዳለን፣ ግን ለስም ብቻ ተቀምጧል እንዲባል አይደለም። የተቀመጥንበትን በርጩማ ላይ መስራት የሚያስፈልገውን ስራ ማከናወን ካልቻለን በርጩማ ላይ መቀመጥ ትርጉም የለውም። ለመቀመጥማ ክሎንም ይቀመጣል ሲሉ ተናገሩ። ክሎን ማለት ምን ማለት ነው? ከራሳቸው ከጠቅላዩ አንድ በት ላስደምጣችሁ መለያየት ይበቃናል። ምክንያቱም መለያየት ውርደት ነውና። ለማ መገርሳ ተናገሩ። መለየት መጠፋፋት ይበቃናል፣ አንድ እንሁን። በአንደኛው ክፍለ ዘመን እርስ በርስ የምንጫረስ ብቸኛ ሕዝቦች መሆናችንን ሳስብ በጣም ያሳዝነኛል። ለዚያም በኃላፊነት ላይ የተቀመጡ አመራሮች ኃላፊነቱን ይወስዳሉ ሲሉ በመናገር ስልጣን በጣም ተራ ነገር ነው፣ ያውም የጊዜ ገደብ ያለው። መሪዎች ፈጣሪን ካልፈሩ፣ የመረጣቸውን ሕዝብ በኩል ካላከበሩ ፍጻሜያቸው አያምርም፣ ቀጣዩ ትውልድም ይጠይቃቸዋል። ዛሬ ላይ በርካታ ወጣቶች ሀገር ጥለው በባህር ይሰደዳሉ ይህ ሁሉ መከራና ችግር እንዲያቆም በጋራ እንስራ እንተባበር ሲሉ እምባ የቀረራቸው እኔ ድሮ የማውቀው ባለስልጣን አሁን በሌላ ማንነት ተቀርጾ ተቀምጧል። የድሮ አመራርለን ያልፏል የአሁኑን የማቆም አይመስለኝም የሚለውን ንግግር ካደርጉ በኋላ በቪዲዮ መግቢያ ላይ ያያቸው አትትን ጨምሮ በርካቶች እውን አመራሩ የሉም እንደሚል ጥያቄ ውስጥ ገብቷል። ሰላም ለሀገራችን፣ ሰላም ለህዝባችን እንዲሆን ሁላችሁም ጸልዩ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ ይጠቅማሉ መረጃ ምን አሉ በያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጥታ ሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁና ትርሱ ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ እየመቻችሁ